ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ማለት እኔ የምላችሁ ህጉ ተቀይሯል ወይስ? ማለት ድሮ አንድ ሰው ሲሰደድ የእድሜ ገደብ አለው አይደለም? ሰሞኑን ማለት ሰሞኑን ብቻ አይደለም ቆይቷል። በጣም ትናንሽ የሆኑ ልጆች ማለት ነው። ኤርፖርትስ እንዴት! እሱን እሱን ተውት ቤተሰብ እንዴት፣ ማለት አንጀት እንዴት ጨክኗቸው እነዚህ ልጆች ቢያንስ ይማሩ እስከ አስራ ሁለት ሺ ይሰደዱ ግን ገና ናችሁ በጣም አስራ ስምንት አመት ያልሞላቸው ልጆች እየተሰደዱ ነው አረ ምን ጉድ ነው እዚ ስደት ላይ ያላችሁ እህቶቼ ቢያንስ እናንተ ስለ ስደት ታቁታላችሁና እህቶቻችሁ ተናናሽ እህቶቻችሁ ካላችሁ ቢያንስ እንዲማሩ ጥሩ ምክር ምከሩ እዚ ከመጡ ብዙ ነገር እንደሚገጥማቸው ጠንካራ እንዲሆኑ ሚከራችሁ የእውነት ቢያንስ ይማሩ እስከ 12 ውጤት እንኳን ባይመጣ የትኛውም አሁን ለምሳሌ የትኛውም ዓለም ስትሄዱ እኮ ቢያንስ አስራ ሁለተኛ ክፍል ያለ ሰው ነው አደለ የሚፈለገው ቢያንስ እስከ አስራ ሁለት ይማሩ ዩኒቨርሲቲ እንኳን ባይገቡ ማለት ነው። አረብ ወላጆች ግን ተውት እንዴ እነዚህ ልጆች እኮ አይችሉም። አረብ አገር ቀልድ አይደለም። የአረቦቹ ስራ እንኳን ተውት፣ ጩኸቶቹ የእነሱ ጩኸት ራሱ መቋቋም አይችሉም። ቢያንስ አስራ ስምንት ዓመት አይሞሉም። እውነቴን ነው የምላችሁ ነው በጣም ትናንሽ የሆኑ አሁን እንዴት ነው እነዚህ ልጆች የሚችሉት እየምል ኧረ የእውነት አሁን አሁን ላይ ያየው ያለውት ቤተሰብ፣ ሰው መጨካከን፣ ቤተሰብ ወላጅ እራሱ አራተውት ግድ የለም። እሺ እናንተን ይርዱ፣ ሄዶ ይስሩ፣ ግን እድሜያቸው በጣም ትንሽ ነው። እባካችሁን እዚህ መጥቶ ብዙዎቹ እያበዱ እራሳቸውን የሚያጠፉ እንደዚህ ትናንሽ የሆኑ የሆኑ ልጆች ናቸውና፣ እባካችሁን ልጆቻችሁን ቢያንስ 18 ዓመት እስኪሞላቸው ድረስ ይማሩ። እባካችሁ ይማሩ። አንድ ችግርን ብቻ አይታችሁ እንዲህ የባሰ እኮ እዚህ ሲመጡ ደግሞ የበለጠ ችግር ነው የሚያጋጥማቸው እና ቢያንስ አስተምሯችሁ። እንዲህ ተነስቶ ወደ አረብ ሀገር፣ ሁሉም ወደ አረብ ሀገር። የምሬ ነው የምላችሁ፣ በጣም ትናንሽ የሆኑ ልጆች ማለት ነው። አውቃለሁ ድሮ በ15 በ16 የተሰደዱ አሉ፣ ግን አሁን የእውነት ጊዜው አሁን መማር አለባቸው። እንደ ድሮ ያኔ ማዳሞች አረቦችም የዋህ ናቸው ማለት ይረዳቸዋል። የአሁኖቹ በጣም እርኩስ ናቸው፣ እና እነዚህ ልጆች በአንዴ ነው የሚያጨልሉት። እና ቢያንስ ወላጅ አስራ ስምንት ዓመት ይሙላቸው። ችግር የለም ተቸግራችሁን ቢሆን ልጆቻችሁን አስተምሩ። የትኛውም አሁን የሆነ አሜሪካ ድል እንኳን ዲቪ ሲሞላ ቢያንስ ሰው አስራ ሁለተኛ ክፍል ነው አይደለም የሚጠየቀው? እውነት ይህንን ይህንን አናስብም። አስራ ሁለተኛ ክፍል ቢያንስ ዶክመንቱ፣ ሰርተፍኬቱ እራሱ ትልቅ ጥቅም አለው። የትኛውም ድርጅት፣ የትኛውም አሁን ለምሳሌ የትኛውም ማስተርስ ዶክተር የሚሆን መጀመሪያ የሚጠየቀው የአስራ ሁለተኛ ክፍል ሰርተፊኬቱ ነው አደለ? የአስራ ሁለተኛ እና የስምንተኛ ክፍል ዶክመንቱ ነው የሚጠየቀው። እና ሁሉም ተስፋ አዋቃለሁ። ትምህርት ኢትዮጵያ ውስጥ ተምሮ ድግሪ ማስተርስ ይዞ ሰው ቁጭ ብሏል። ስራ አቶ ልስትሮ እየሰራ ነው ግን አንድ ቀን ግድ የለም እድል ወደ እናንተ ስትመጣ ይጠቅማቸዋል። ዶክመንት ቀልድ አይደለም። እና ልጆቻችሁን አስተምሩ እባካችሁን፣ እንዴ ችግር ብቻ አይታችሁ ልጆቻችሁን ዝም ብላችሁ ወደ ስደት አትላኩ። እዚህ የእናታቸው ቤት እኮ አይደለም የመጡት እንዴ። በጣም ታውቅታላችሁ። አሁን ላይ ለወላጅ ራሱ አሁኑ የአሁኑ ልጆች ውሃ ቀብሉኝ እንኳን እሺ አይሉም። እና እነዚህ ልጆች እንዴት ነው በዚህ እድሜ መጥተው የማዳምን ጩኸት የሚቋቋሙት? እየመት እኔ የራሴን በጣም የራሴ ስለተሰማኝ ነው። እኔም ታናናሽ እህቶች ስላሉኝ እኔ በተአምር ከሞቼ ካልሆነ በስተቀር የኔ እህቶች እዚህ እንዲመጡ አልፈልግም። የእውነት ነው የምላችሁ። ማለት ሞልቶ ተርፎ አይደለም እኮ እንደዛ ስላችሁ ሀብት ኖሮን ምናምን ሳይሆን በቃ እንዲመጡ አልፈልግም። ቢያንስ እዛ ይማሩ ሁላቸውም እዚ አረብ ሀገር ያላችሁ እህቶቼ እህቶቻችሁን የምከሩት አርፋ እንድትማር እናንተ የምታሳልፉትን ነገር እያንዳንዱን ንገሩ። ትፈራለች። ያኔ ፈርታ ቢያንስ ትምህርቷ ላይ ታተኩራለችና አረብ ሀገር ቀልድ እንዳልሆነ እዚ የምትኖሩ እህቶቼ በደንብ አስረዱ። ልጆች ቢያንስ ትምህርታቸው ላይ ያተኩራሉ። የእውነት ትምህርት የተማሪ ቁጭ ብሏል ምናምን ብሎ ትምህርቴና ልዋጋ እያሳጠን እህቶቻችን ጭራሽ ያለ እድሜ እንዲሰደዱ እያደረግን ነው ና እባካችሁን ወላጆች ደግሞ ልጆቻችሁን አስተምሩ የማስተማር ግዴታ አለባችሁ አዎ ሄዶ ህቶችን ይቀይሩ ግን ሁሉ ነገር የእድሜ ገደብ አለው አይደለ እንዴ እነዚህ ልጆች በጣም ትንሽ ናቸው እንዴ እና እባካችሁን በጣም ሰሞኑን እያየው ነው ድሮ ቢያንስ እኮ ከ18 ድሮ እንዱ በጣም ጠንከር ያለ ነበረ ህጉ ማለት ነው። ወደ አረብ ሀገር የሚሄድ ሰው የእድሜ ገደቡ ከ18 እስከ 35 ነው፣ እንደዛ ነበር የሚባለው። ያንን እድሜ ያልሞላ ሰው መሄድ አይችልም ማለት፣ ወይም ዋሽቶ ወይ ምናምን ካልሆን ብቻ ከባድ ነበረ ድሮ ማለት ነው። አሁን ላይ እኔ አላቅም፣ ፓስፖርትም ሲያወጡ እንዴት እንደሚያወጡ አንድ ሰው እንኳን ፓስፖርት የቀበሌ ማታወቂያ ራሱ እኮ ለማውጣት ቢያንስ አስራ ስምንት ዓመት መሙላት አለበት አደለ? ግን እንዴት ነው እነዚህ ልጆች ፓስፖርት ራሱ እንዴት እንዳወጡ ግራ ነው። ግን ብትምልኝ በጣም ኮጭ ውጪ ናቸው። ግርም እናት ሰወድ እንዴት ችላ ትሄድ ይላሉ። የእውነት ረጎበት ሰው ተጨካክኗል የምር። ወላጆች እባካችሁን እንደዚህማ አታደርጉ ልጆቻችሁን፣ እንዴ እዚህ አረብ ሀገር እኮ መጥቶ ሁሉ ነገር ቀላል አይደለም። ስራው ምናምኑን ተውት። እንደ እድል መልካም ቤት ሊያጋጥማቸው ይችላል፣ ግን የአረቦቹ ጩኸት ራሱ እያጨልላቸዋልና ቢያንስ ምራቅ ዋጥ ያደርጉ፣ አስራ ስምንት ዓመት ይሙላቸው፣ ግንዛቤም ደግሞ ስጡት እና ብቻ እንጃ ፈጣሪ እርዳቸው። በጣም በጣም ስለገረመኝም በቃ ታናናሽ እህቶችም ስላሉኝ ውስጤን ይበሉኛል። የእውነት አሁን እኔ ታናሽ እህቴ እዚህ ቤት ብትመጣ ምንም እውነቴን ነው የምላችሁና ምንም አንድ ቀን እንኳን አታድርም ካረቦች ጋር ማለት ነው። በጣም ከባድ ነው። እኔ ታናናሽ እህቶቼ ስላለኝ በጣም ነው የሚሰማኝ። እነዚህ ልጆች ሳያቸው ማለት ነው አይችሉም፣ በቃ መቋቋም አይችሉም። እና እባካቸውን ቤተሰብ ኢትዮጵያ ያላችሁ አሁን ያለበት ሁኔታ ኑሮም ቀላል አይደለም፣ በእርግጥ ብቻ የሆነ ያስጠላል ሁሉ ነገር ቀላል ነው እያልኩ አይደለም፣ ግን ከልጆቻችሁ የሚበልጥ ነገር የለም። ተቸግራችሁ ቢያንስ ይህን አላሳድጋቸውል አይደለም፣ በቃ የሆነ ነገር ሆኖ ደግሞ ነጌ ከምትጸጸቱ ልጄ እንደዚህ የሆነች ብላችሁ ከምታለቅሱ ቢያንስ ልጆቻችሁ አስራ ስምንት ዓመት እየሙላቸው እና ከባድ ነው። ቢያንስ ለማስተማር ሞክሩት። አሁን የትኛውም ገጠርም ሆነ ከተማም ጊዜ ሰልጥኗል። ሁሉም ልክ ልጅ አራት ዓመት ስሞላ ሁሉም ወደ ትምህርት ቤት ነው የሚባረሩት። አሁን ማንም ቤት ውስጥ ቁጭ የሚል የለም ጊዜ አሁን ጥሩ ነው። ማለቴ ሳይማር የሚቀመጥ ቤት ውስጥ ያለ አይመስለኝም። ሁሉም ከገጠር እስከ ከተማ ልክ አራት ዓመት ስሞላ ወደ ትምህርት ቤት ነው ልጆች የሚሸኙት አይደለም እና ምን ለማለት ፈልጌ ነው፣ ቢያንስ ይማሩ 18 ዓመት ይሙላቸው። እባካችሁን ነገ ከምትጸጸቱ ልካችሁ ደግሞ የሆነ ነገር ሆኖ የዘላለም ጠባሳ ነው ማለት ያለቀሳችሁ እንትን ከምትሉ አሁን ቢያንስ 18 ዓመት ይሙላ ልጆቻችሁ እባካችሁ፣ ይሁንት በስማም። በጣም በጣም ነው የሚገርመው። እኔ ኤርፖርት ራሱ እንዴት እንደሚያሳልፉ እንጃ ብቻ ፈጣሪ እርዳቸው እህቶቼ እንደኔ ደግሞ አረብ ሀገር እየሰራችሁ ቤተሰብ እህቶቻችሁ የምታስተምሩ ሁላችንም ፈጣሪ ይርዳን። ምንም ማለት እኛ እያየን በታምር ወደዚህ እንዲመጡ አንመክርም። ምክንያቱም እኛ እያየን ያለነው ነገር ጥሩ ስላልሆነ ቢያንስ አስራ ስምንት ዓመት ይሙሉ። እስከዛ ድረስ ትምህርታቸውን ይማሩ። እስከ አስራ ሁለት መማር ራሱ እኮ ቀልድ አይደለም ጓደኞቼ። እንዴ አሁን እንደ ቀልድ የአሜሪካ እድል የሆነ ዲቪ ቢደርሳቸው ቢያንስ አስራ ሁለት እስከ አስራ ሁለት የተማሪ ነው አይደለም የሚባለው? እና ትምህርት እንደ ቀልድ አትዩ፣ ተማረው እህቶቼ፣ ትናንሽ እህቶቼ እባካችሁን፣ አስራ ስምንት ዓመት እስኪሙላችሁ ድረስ አንገታችሁን ደፍታችሁ ውጤትን ከመጣ ተመስገን ነው፣ ዩኒቨርሲቲያችሁን ትማራላችሁ ግን ትምህርታችሁን ጠንክራችሁ ተማሩ ነው የሚለው። ለስደት ለመምጣት ያሰባችሁ አስራ ስምንት ዓመት ያልሞላችሁ አረብ ሀገር ቀላል አይደለም ስራው፣ የአረቦቹ ጩኸት፣ ሁሉ ነገር እናንተ እንደምታስቡ ቀላል አይደለም። ቢያንስ ወላጅ ደግሞ ልጆቻችሁን ለማስተማር ሞክሩ። እንደ ዝም ብላችሁ ችግርን ብቻ አይታችሁ ወደ አረብ ሀገር ሄዱ ማለት ይከብዳል። ብቻ አካባድ ነው እህቶቼ። ሁላችሁን በያላችሁበት ሰላማችሁ ይብዛ። አዳዲስ የሆናችሁ ደግሞ ላይክ ሳብስክራይብም አድርጉ ሼርም አድርጉ ለእህቶቻችሁ ይህን ምክር ታናናሽ እህቶቻችሁ ለመምጣት ለምታስቡ ምከሩ የእውነት ዝም አትበሉ እና እያላችሁበት ሰላማችሁ ብዙ ዝትበልልኝ ጓደኞቼ ጓደኞች ስለምትከታተሉኝ አመሰግናለው መልካም ጊዜ መልካም ቆይታ በያላችሁበት ሰላም ሁኑልኝ ቻው